ንስር እጅግ ሩቅ ወደሆነ ቦታ የመመልከት ችሎታ እንዳለው፣ እግዚአብሔርም የወደፊቱን ጊዜ አሻግሮ መመልከት ይችላል። ንስር በመጽሐፍ ቅዱስ ውስጥ ብዙ ጊዜ ተጠቅሶ ይገኛል። በተስፋይቱ ምድር ንስር ሲያንዣብብ መመልከት የተለመደ ነገር ነበር። ንስር ከፍ ባለ ቋጥኝ ላይ ከሚገኝ ጎጆ ሆኖ የሚበላውን ነገር ይፈልጋል። አይኖቹም እጅግ ሩቅ ወደ ሆነ ቦታ ይመለከታሉ። ኢዮብ ምዕራፍ 39 ቁጥር 27 እስከ 29። ንስር የማየት ችሎታው በጣም ከፍተኛ ከመሆኑ የተነሳ አንድ ኪሎ ሜትር ርቀት ላይ የሚገኝን ጥንቸል እንኳን ማየት እንደሚችል ይነገርለታል። ንስር እጅግ ሩቅ ወደሆነ ቦታ የመመልከት ችሎታ እንዳለ ሁሉ እግዚአብሔርም የወደፊቱን ጊዜ አሻግሮ መመልከት ይችላል። ስለሆነም እግዚአብሔር አምላክ እንዲህ በማለት ተናግሯል። ከመጀመሪያ መጨረሻውን፣ ገና ያልተከናወኑትንም ነገሮች ከረዥም ጊዜ በፊት አስቀድሜ ይናገራል። ኢሳይያስ ምዕራፍ 46 ቁጥር 10። እግዚአብሔር የሚሰጥንን ምክር የምንሰማ ከሆነ እሱ ካለው ተወዳዳሪ የሌለው ጥበብን የወደፊቱን ጊዜ ማወቅ ችሎታ ጥቅም ማግኘት እንችላለን። ኢሳይያስ ምዕራፍ 48 ቁጥር 17 እስከ 18። መጽሐፍ ቅዱስ ውስጥ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸው ይታደሳል እንደ ንስር በክንፍ ወደ ላይ ይወጣል በማለት በአምላክ የሚታመኑ ሰዎችንም በንስር ላይ ይመስላቸዋል። በኢሳይያስ ምዕራፍ 40 ቁጥር 31 ንስር በሚበርርበት ወቅት ሞቃት አየር ላይ ወደ ላይ የሚያወጣቸውን ተርማል በመባል የሚጠሩ መስመሮች በመክፈል ከፍ እያለ ይሄዳል። ተርማል ያለበትን መስመር ካገኘ በኋላ ከዚያ ቦታ ላይ ሲያንዣብብ አየሩ እየገፋ ወደ ላይ ይዞት ይወጣል። የሚመጠቀውና ረዥም ርቀት በአየር ላይ የሚንሳፈፈው በራሱ ኃይል ብቻ አይደለም። በተመሳሳይም በእግዚአብሔር የሚታመኑ ሰዎች እሱ ከሰብአዊ ኃይል በላይ የሆነ ኃይል እንዲሰጣቸው መጠበቅ ይችላል። ሁለተኛ ቆሮንጦስ ምዕራፍ 4 ቁጥር 7 እስከ 8